ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለው። አርሰናልን፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የኢትዮጵያ ሕዝብ ይደግፈን፣ ታሪክ ለመስራት ዝግጁ ነን ብላለች፣ ታሪኳ በርገናም። የኢትዮጵያ ሴቶች ብሔራዊ ቡድን ወሳኝ የሚባል ጨዋታ እንዳለበት ይታወቃል። ለአፍሪካ ዋንጫው ለማለፍ ከ13 ዓመታት በኋላ ወደ አፍሪካ ዋንጫው ለመመለስ እንግዲህ ትልቅ የሚባል ጨዋታ ይጠብቃቸዋል። የመጨረሻ የማጣሪያ ጨዋታ ነው። ይህንን ጨዋታ ማሸነፍ የሚችሉ ከሆነ ሀገራችን ኢትዮጵያ በአፍሪካ ዋንጫው ዳግም በሴቶቹ ተሳትፎን የምናገኝበት እድል ይኖረናል ተብሎ ይታሰባል። ለዚህ ጨዋታ ደግሞ ዝግጅታቸውን አጠናክረው እንደቀጠሉ ጠዋት በነበረው ፕሮግራማችን ላይም ሰፋ ያሉ ዘገባዎችን ወደ እናንተ ስናደርስ ቆይተን ነበር። ትላንትናም የወዳጅነት ጨዋታን ከወንዶች የታዳጊ ቡድን ጋር ማድረጋቸውን እንዲሁ ገልጸንላቸዋል። እንግዲህ ወደ ውጭ ሀገር ሄደው የሚጫወቱ ተጫዋቾቻችንም እንደመጡ ይታወቃል። ከሎዛ አበራ ውጪ ሎዛ አበራን ክለቡ ጥያቄ ቢቀርብለትም፣ ነገር ግን አሁን ላይ የፊፋ ካሌንደር ስላልሆነ ተጫዋቿን አልለቅም የሚል አይነት ሀሳብን እንደሰጠና በካሌንደሩ መሰረት ግን እንደሚለቅ ነገር ግን በመጀመሪያው ጨዋታ ላይ የመድረስ እድሏ ጠባብ እንደሆነና በሁለተኛው የመልሱ ጨዋታ ላይ ግን ልትኖር እንደምትችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የኢትዮጵያ ሕዝብ ግን ይደግፈን፣ ታሪክ ለመስራትም ዝግጁ ነን ብላለች ታሪኳ በርገና ሀሳቧን ስታጋረ የኢትዮጵያ ሴቶች ብሔራዊ ቡድን የአፍሪካ ዋንጫ የማጣሪያ የመጨረሻ ዙር ጨዋታውንም ከታንዜኒያ ጋር እንደሚያደርግ ነው የሚጠበቀው። ከጨዋታው በፊት አስቴቷን የሰጠችው የሉሲዎቹ አንበል የሆነችው ታሪኳ በርገና ቡድናችን ታሪክ ለመስራት ዝግጁ ነው ስትል ጭምር ነው ሀሳቧን የሰጠችው። ስብስባችን አቅም ያለውና ታሪክ ለመስራት ዝግጁ የሆነ ነው ያለችው ታሪኳ በርገና የቡድን መንፈሳችንም ጥሩ ነው ስትል ጭምር እንዲሁ ተናግራለች። አያይዛም ህዝቡ ሁሉ የሚደግፈናል፣ ታሪክ ለመስራትም ዝግጁ ነን፣ በዚህ ጉዟችን የኢትዮጵያ ህዝብ ድጋፉን እንግዲህ ስጠን አይለየን ስትልም ጭምር ነው ታሪኳ በርገና ለኢትዮጵያ ህዝብ ጥሪ ያቀረበችው። እንግዲህ ወደ አሜሪካ ሄዳ የሙከራ ጊዜን እያደረገች የነበረችው የአጥቂ መስመር ተጫዋች የሆነችው ሴናፍ ወቁማ አሁን ላይ ወደ ብሔራዊ ቡድኑ መመለሷና በትናንትናው የወዳጅነት ጨዋታ ላይ የተወሰኑ ደቂቃዎችን ማድረጓ ነው ዘገባዎች እየወጡ የሚገኙት። ከታንዜኒያ ጋር የመጨረሻ ዙር የማጣሪያ ጨዋታዋን ኢትዮጵያ ታደርጋለች በዳሬ ሰላምና የመልሱ ጨዋታ ግን በየት እንደሚደረግ እስካሁን ይፋ አልተደረገ። ምክንያቱም እንግዲህ ጨዋታው ይደረጋል ተብሎ ሲጠበቅ የነበረው በአበበ ቢቂላ ስቴዲየም ይሆናል ተብሎ ተጠብቆ እንደነበር እናስታውሳለን። ነገር ግን ይህ ስቴዲየም በቅርቡ በፊፋ መታገዱ ይታወቃል። ለኢንተርናሽናል ጨዋታዎች ብቁ አይደለም በሚል መታገዱ ይታወቃል እና ኢትዮጵያ መድንም በዚህ ሜዳ ሊያደርግ የነበረው ጨዋታ መራዘሙ ይታወሳል። እንዲሁም የኢትዮጵያ ሴቶች ብሔራዊ ቡድንም የት ጨዋታውን እንደሚያደርግ እስካሁን አልተወሰነም። ምናልባት ግን ድሬድዋ ላይ ሊደረግ የሚችልበት እድል እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። እነሱን ጉዳዮች ተከታትለን ወደ እናንተው እናደርሳለን። ከወዲሁ ግን ለኢትዮጵያ ሴቶች ብሔራዊ ቡድናችን መልካም ውጤት እንዲገጥማቸው ነው የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ሊቨርፑልን የተመለከቱ መረጃዎችን በማስቀደም እንጀምር። ሊጉን በድጋሚ ማሸነፍ በጣም ከባድ ነው ብለዋል ቨርጄል ቫን ዳይክ። ነው ይህንን ሀሳብ የሰጠው የሊቨርፑል አምበል ቨርጄል ቫን ዳይክ የፕሪምየር ሊጉን ዋንጫ በተከታታይ እያሸነፉ መቀጠል ከባድ መሆኑን ይናገራል። ባለፈው ዓመት አሰልጣኝ አርነስሎት ሊቨርፑልን እየመሩ በመጀመሪያው ዓመታቸው ሊጉን ማሸነፋቸውን እናስታውሳለን። በዚህ ዓመት ጥሩ አጀማመርን ያደረገው ሊቨርፑል ተከታታይ ሁለት የሊግ ጨዋታዎችን ግን መሸነፉን ተከትሎ መሪነቱን ለአርሰናል አሳልፎ ሰጥቷል። ስለ ዋንጫ ፉክክሩ አስቴቱን የሰጠው ቫንዳይክ ሊጉን በተከታታይ ደግሞ ማሸነፍ ከባድ ነገር ነው፣ በማለት ጭምር ነው የተናገረው። ከዚህ በፊት 2019 ሊጉን ካሸነፍን በኋላ በቀጣዩ ዓመት ማሳካት አልቻልንም ያለው ቫን ዳይክ ማንቸስተር ሲቲ አድርጎታል፣ ነገር ግን ከባድ ነው ሲል ይናገራል። ቨርጂል ቫን ዳይክ አክሎም ሊቨርፑል በዚህ ዓመት በተከታታይ በለማሸነፍም ከባድ ፈተና እንደሚገጥመው ይናገራል። ሊቨርፑል እንግዲህ የፊታችን እሁድ ማለትም ከነገ በስቲያም በአንፊልድ ከማንቸስተር ዩናይትድ ጋር ተጠባቂ ጨዋታውን እንደሚያደርግ ይታወቃል። ይህንን አስተያየት ግን እንግዲህ ቨርጂል ቫንዳይክ ብቻ አይደለም ከሊቨርፑል ሲሰጥ የሰማ ነው። መሐመድ ሳላህም ከዚህ በፊት አርሰናል የዘንድሮውን ዋንጫ የማሸነፍ እድሉ በጣም ትልቅ እንደሆነና ከሊቨርፑልም በላይ እድል ያለው አርሰናል ነው የሚል አይነት ሀሳብን ሲሰጥ ተመልክተነዋል። እንደ ምክንያትነት ያነሳቸው ነገሮች ያሉ በእርግጥ ባለፉት ጥቂት የውድድር ዓመታት የአርሰናል ተጫዋቾች አንድ ላይ የቆዩና ቡድናቸው በደንብ የተደራጀ አንድ ላይ የሚቆዩ ናቸው። እንዲሁ ደግሞ በጣም ጥሩ የሚባሉ አዳዲስ ተጫዋቾችንም መጨመራቸውን ይገልጽና ነው ሙሐመድ ሰላም ዘንድሮ አርሰናል የሊጉ ሻምፒየን ሊሆን ይችላል የሚል ግምቱን ሲያስቀምጥ የነበረው። ቨርጂል ቫንዳይክም ዘንድሮ ሊቨርፑል በተከታታይ ዓመት ይህንን ዋንጫ ለማሸነፍ ከባድ ሊሆን እንደሚችል ጭምር ነው እየተናገረ የሚገኘው። ዘንድሮ በፕሪሚየር ሊጉ ላይ ትልቅ ፉክክር ልንመለከትን ጀም እንደምንችል በርካቶች ያነሳሉ። ሊቨርፑልም አርሰናልም እንዲሁ ማንቸስተር ሲቲም ዘንድሮ ፕሪሚየር ሊጉን ለማሸነፍ ቅድመ ግምት ካገኙ ክለቦች መካከል የሚነሱ እንደሆነ ግን ጥያቄ የለውም። አሊሰን ቤከር ለዩናይትድ ጨዋታ እንደማይደርስ እንግዲህ ይታወቃል። ብራዚላዊው የሊቨርፑል ግብ ጠባቂ የሆነው አሊሰን ቤከር ከእሁዱ የማንቸስተር ዩናይትድ ጨዋታ ውጪ መሆኑ እየተረጋገጠ ይገኛል። በሌላ በኩል ግን የመሀል ሜዳ ተጫዋች የሆነው ራያ ግራቨንበርች ለጨዋታው ብቁ መሆኑን አሰልጣኝ አርነ ስሎት አረጋግጠባል። በዚህ ሳምንት በጣም ወሳኝ የሚባል ጨዋታን ያደርጋሉ። ማንቸስተር ዩናይትድ እና ሊቨርፑል ናቸው እኚህን ጨዋታ የሚያደርጉት። እነዚህ ሁለት እንግዲህ ደርቢ ናቸው። በተለይ በእንግሊዝ ደርቢነታቸው በጣም ከፍ ያለ እንደሆነ ይነገራል። ና በዚህ ሳምንት ምሽት 12 ሰዓት ከ30 ሲል በአንፊልድ ሮድ ጨዋታቸውን ያደርጋሉ። የላንክሸር ደርቢ ጨዋታ ነው። በሊቨርፑል በኩል እንግዲህ አሊሰን ቤከር ጉዳት ገጥሞት እንደወጣ እናስታውሰዋለን። ና በዚህ ጨዋታ ላይ የማይኖር ነው የሚሆነው። ሪያ ግራቨንበርችም ሰሞኑን ጉዳት ላይ ነው የሚሉ ዘገባዎች ሲወጡ ነበር። ነገር ግን በማንቸስተር ዩናይትዱ ጨዋታ ላይ ወደ ሜዳ እንደሚመለስ የሊቨርፑሉ አሰልጣኝ አርነ ስሎት እየተናገሩ ይገኛሉ። ቨርጅል ቫንዳይክ ሲናገር ስለ ቡድኑ የምንፈልገው ከትላንትና የተሻለ መሆንን ብቻ ነው ያንን ካደረግን ሁሉም ነገር ይስተካከላል ሲል ጭምር ይናገራል። አፈጻጸማችን፣ ውጤቶቻችን፣ ዋንጫ ወደ ከፍተኛ ደረጃ የመመለስ ችሎታ እንዳለንም እናምናለን። ለዚህም በየሳምንቱ ደግሞ መጫወት ይኖርብናል ሲልም ጭምር ነው እየተናገረ የሚገኘው ቨርጅል ቫንዳይክ ነው ይህንን ሀሳብ እየሰጠም የሚገኘው 2019 ላይ ጄምስ ሚልነር እንግዲህ ከሊዮኔል ሜሲ ጋር ስላጋጠመው ክስተት ይናገራል። ከዚህ በፊት ከሱ ጋር ምንም አይነት ክርክር አልነበረኝም። በካምፕኑ በኃይል ጥፋት ሰራሁበት። እሱም በዚህ ደስተኛ አልነበረም እና ደህና ነህ አልኩትም። ከዚያም ደግሞ የተለያየ ነገሮችን ተናገረኝ። ይጮህብኝም ጀመር። በስፓኒሽ እንግዲህ አህያ ብሎ እንደጠራኝም ጭምር ሰምቼ አለው። ይህንን ጥፋት የፈጸምከው ኳሱን በእግሮች መሀል ስላሳለፍኩ ነው አለኝ ለማንቸስተር ሲቲ ስጫወት ኳሱን በእግሮቼ መሳ መካከል ወይም ደግሞ ሎጬ በምንለው አሳልፎ ቢ ነበር ና ያ ትዕይንት በሚሊዮኖች የሚቆጠሩ እይታዎችንም አግኝቶ እንደነበረ አስታውሳለሁ። ና በዛ ምክንያት ጥፋቱን እንደፈጸምኩበት ተሰምቶታል ሲልም ጭምር ነው የተናገረው። ጀምስ ሚልነር ነው ይህንን ሀሳብ ያጋራው። ሌላኛው ከሊቨርፑል እና ከማንቸስተር ዩናይትድ ጨዋታ ጋር በተያዘ አንዳንድ ሀሳቦች እየተነሱ ይገኛሉ። ይህ ግጥሚያ ለማን ይበልጥ አስፈላጊ ነው? ተብሎ ጄሚ ኦሃራ ጥያቄ ቀርቦለት ነበር። ለአሰልጣኝ አርነስሎት አሊያስ ደግሞ ለሩበን አሞሪም የሚል ጥያቄ ቀርቦለት ነበር። ጄሚ ኦሃራ ሲናገር ለአርነስሎት የበለጠ ጠቃሚ ይመስለኛል። ምክንያቱም አርሰናል አሁን በጥሩ ሁኔታ ሲጫወትና ልዩ ውጤትም ሲያመጣ ስናይ፣ በሊቨርፑል በቅርብ ጊዜ ደግሞ መጥፎ ነገሮች እየገጠሙት እንደሆነ። ይገኛሉ በተከታታይ ሶስት ሽንፈትን አስተናግደዋል። በቸልሲም ተሸንፈዋል፣ በአርሰናል እንዲሁ ደግሞ በ እናም ደግሞ አርሰናል በቸልሲ መሸነፉን ተከትሎ አርሰናሎች በድንገት በደረጃ ሰንጠረዡ ከነርሱ በመብለጥ አንደኛ ደረጃ ላይ ተቀምጠዋል ና ይህ ጨዋታ ይበልጥ ለአርኔስሎት አስፈላጊ እንደሆነ ይሰማኛል ሲል ነው ጄሚ ኦሃራም የተናገረው። አርኔስሎት ሲናገሩ ባለፈው የውድድር ዘመን መጀመሪያ ላይ እያደረግነውን ያክል የጎል እድሎችን እየፈጠረን አይደለም። ነገር ግን ብዙ ሽቶችን የሞከረን ቡድን ነን። ነገር ግን ብዙ ጎሎችንም አስተናግደናል። ከመከላከላችን አራቱ የተቆጠሩብን ከቆሙ ኳሶች ነው፣ የተቀሩት አምስቱ ደግሞ በፈጣን መልሶ ማጥቃት እንዲሁም ደግሞ ሶስት ከክፍት ጨዋታ ነው። ከክፍት ብዙ እንግዲህ የክሮስ ጎሎችን አስተናግደናል ሲልም ጭምር ይናገራል አሰልጣኝ አርነ ስሎት። በቀጣይ ከማን እንደምንጫወት ምንም ችግር የለውም። የሊቨርፑል ማሊያን ለብሰህ በተከታታይ ሶስት ጨዋታዎችን ከተሸነፍክ ምላሽ መስጠት ይኖርብሃል። ተጫዋቾቹ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ድረስ ሁሉንም ነገር ይሰጣሉ ብዬ ማስባለሁ። እንደ ሊቨርፑል ላለ ክለብ ስትጫወትና ሶስት ተከታታይ ጨዋታዎችን ስትሸነፍ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ ሁሉንም ነገር መስጠት የግድ ይኖርብሃል ሲል የተናገረው አርነ ስሎት በአሌክዛንደር ኢሳክ ላይም አንዳንድ ጉዳዮችን አጋርቷል። በአካል ብቃት እኔ እንደማስበው አሁን መሆንን ወዳለበት ደረጃ ላይ እየቀረበ ይመስለኛል። ስለዚህም ካሁን በኋላ በፍትሃዊ መንገድም መፍረድ እንችላለን ሲልም ጭምር ነው የተናገረው። እንዲህ ስለ ዝግጁነቱም ሲናገር የአምስት ወይም ስድስት ሳምንታት ቅድመ ውድድርን ጨርሷል። እናም የአካል ብቃት እንቅስቃሴ ሙሉ ወደ መሆንም ያለበት ደረጃ ላይ ነው። እናም ካሁን በኋላ በትክክል ልንፈርድበት እንችላለን። የእሱ ቅድመ ውድድር አሁን ላይ ተጠናቋል ሲልም ጭምር ነው የተናገረው። ስለ ማንቸስተር ዩናይትዱ ጨዋታም ሲናገር በሊግ ውስጥ ያለውን እያንዳንዱን ጨዋታ በጉጉት ጠባበቃለሁ ነገር ግን የማንቸስተር ዩናይትድን ጨዋታ የበለጠ ጠብቋለሁ፣ ምክንያቱም የግጥሚያ ምን ያክል የተለየ እንደሆነ ስለማወቅ ምናልባትም በዓለም ላይ በጣም የሚታየው ጨዋታ እንደሆነም አስባለሁ፣ ሲል ጭምር ነው የተናገረው። ባለፈው የውድድር ዘመን ብዙ ጊዜም የታመቀ የተከላካይ ክፍል ያላቸው ቡድኖች በልዩ ልዩ ጊዜያት በተናጠል ብቃት ወይም ደግሞ ከቆመ ኳስም ብዙ ጊዜያት ጨዋታዎችን አሸንፈናል። እስካሁን ድረስ ግን በዚህ የውድድር ዘመን ብዙ ልዩ አጋጣሚዎችን አላየንም ወይም ደግሞ ከቆመ ኳስ ብዙም ጎል አላስቆጠርንም እንዲሁም ጎልና እድሎችንም ማስተናገድ ማቆም ይኖርብናል ሲል ጭምር ነው አርነስሎት የሚናገረው ውጤቶች አይዋሹም በተከታታይ ሶስት ጨዋታዎችን ከተሸነፍክ የተሻለ መሆን የግድ ነው ለዚህ ደግሞ ምላሽ መስጠት ያስፈልጋል አርነስሎት የቡድን የራስ መተማመኑን ወደ ነበረበት የመመለስ አስፈላጊነትም ትልቅ እንደሆነ ይናገራል እነዚህ ተጫዋቾች ያንን ሊፈልጉ ይችላሉ ነገር ግን ያንን ሊነግሩኝ የሚገባቸው ግን አይመስለኝም። የተሸነፍንባቸው ሶስት ጨዋታዎች በጠባብ ልዩነት የተሸነፍንባቸው ነበሩ። እኔ ግን አሁንም በእነዚህ ነገሮች ላይ መተማመን የለብንም ስልም ጭምር ነው መነግራቸው ሲል ነው የተናገረው። አሌክሲ ማካሊስተርን በተመለከተ ሀሳቡን ሰጥቷል። ብዙ የቅድመ ውድድር ዘመን ክፍለ ጊዜዎች ያምልጠውት ነበር። ሊጉን ካሸነፍን በኋላ በቀጥታ ከቡድኑ ወጥቶ ነበር። በቀድሞ ውድድር ዘመን መጀመሪያ ላይም ተመልሶ ይመጣል ብለን ተስፋ አድርገን ነበር። ነገር ግን አልተመለሰም ነበርም ይፈጽሙ ደግሞ ተስማሚ ሁኔታ አልነበረም። ነገር ግን ብዙ ገጠመኞችን አሳልፈዋል። እናም ወደ አቋሙ ይመጣል ብዬ አስባለሁ ብሏል አርነ ስሎት። ስለ ምር ተጫዋቾች የምወደው ነገር ሶስት በተከታታይ ጨዋታ ቢያሸንፉም ወይም በተከታታይ ሶስት ጨዋታዎችን ሽንፈት ቢያስተናግዱም እንግዲህ አለማስተዋላቸው ነው። ሁልጊዜም በተመሳሳይ መንገድ ይዘጋጃሉ ሲንም ጭምር ነው የተናገረው አሰልጣኝ አርነ ስሎት ሲናገር የማንቸስተር ዩናይትድ ጉዳዮችን ደግሞ በተወሰነ መልኩ ወደ እናንተና ደርስ ውድ ቤተሰቦቻችን፣ ሴኔ ላሜንስን በተመለከተ አንድ ጉዳይን እናንሳ። ሴኔ ላሜንስ የእግር ኳስ ህይወቱን አጥቂ ሆኖ መጀመሩ የሚያሳዩ ሪፖርቶች እየወጡ ይገኛሉ። አጥቂ ሆኖ እንደጀመረ ነው ዘገባዎቹ እየጠቆሙ የሚገኙት። ሆኖም ግን በአስር አመት እድሜው ላይ ሲደርስም ግብ ጠባቂ መሆን መፈለጉንም ጭምር ይናገራል። የሴኔ ላሜንስ ወንድም ቶም እንደተናገረው ከሆነ ሴኔ ተቀይሮ መውጣትን አምርሮ የሚጠላ ሲሆን አንዲትም ደቂቃ በተጠባባቂ ወንበር ላይ መቀመጥን የማይወድ አይነት ተጫዋች ነው ሲልም ጭምር ነው እየተናገረም የሚገኘውና በተጠባባቂ ወንበር ላይ መቀመጥ በጭራሽ የማይፈልግ ሰው ነው ሲልም ጭምር ይናገራል። ከዛ በተጨማሪ ግን ቶም አያይዞ ሲናገር ሴኔላሜንስ በልምምድ ሰዓት የሚያደርጉትን እጅግ በብዙ ሩጫዎችም አልወደዳቸውም፣ ለዚህም ግብ ጠባቂነትን የመረጠበት ትልቁ ምክንያት ነው ሲልም ጭምር ነው የተናገረው ወንድሙ። ሌላኛው ማርከስ ራሽፎርድ የተናገረው ሀሳብ ነው። ለእኔ ያሉኝ ሁለት አማራጮች ብቻ ናቸው፣ ተስፋ መቁረጥ ወይም ደግሞ እየሞከርኩ መሞት። የተሻለ ደረጃ ላይ ለመድረስ ጠንክሬ መስራቴን እንደምቀጥል አውቃለሁ። የአእምሮ ጥንካሬ ለእግር ኳስ ብቻ አይደለም ለሕይወትም ጭምር አስፈላጊ ናቸው። ዛሬ ሁን ነገ የሚመጣውን ነገር ለመቋቋም በቂ ጥንካሬ ሊኖረን ይገባል። እናም ደግሞ ያ የመቋቋም ችሎታ ደግሞ ለሜዳ ውስጥም ይጠቅማል ከሜዳ ውጭም እንዲሁ ልንጠቀምበት እንችላለን። ስለ ስኬት ስናነሳም ደስ የሚለው ነገር ከጀርባው ያለው ሂደት ነው። በከፍተኛ ደረጃ ላይ መሆን ከተመኙ ከልፋት በኋላ ይመጣል። በዚህ ሂደት ውስጥም ግብረ ገብነት፣ ጠንክሮ መስራት እና ለማሻሻልም ያለን ፍላጎትም ብዙ ነገሮችን ሊቀይርልን ይችላል ሲልም ጭምር ነው እየተናገረ የሚገኘው። በተለይ ከክሪስቲያኖ ሮናልዶ ጋር ደግሞ የመልበሻ ክፍሉን መጋራቴም በትልቁ እንደጠቀመኝም ጭምር ለመናገር ወዳለው ሲል ጭምር ነው ራሽፎርድ የተናገረው። እንግዲህ ይህ ተጫዋች ወይም ደግሞ ክሪስቲያኖ ሮናልዶ አሁንም ድረስ በኢንተርናሽናል ብሬኮች ለሀገሩ ፖርቱጋል ጭምር ምን አይነት አበርክቶችን እየሰጠ እንዳለ እየተመለከትን ነው እና ይህንን ነገር ሁሉ ደግሞ ያደረገው ጠንክሮ በመስራቱ ምክንያት እንደሆነ ማውቃለሁ። ይህንን ነገር ደግሞ በመልበሻ ክፍል ውስጥ ሆኜ ቀረቤ ተመልክችዋለሁ እና ከእሱ ጋር መጫወት በጣም ትልቅ እድለኝነት ነው። ይህን ነገርም ደግሞ ከእሱ እንድማር አድርጎኛል። ጠንክሮ መስራት ምን ያክል ውጤት እንዳለው ማውቃለው ሲልም ጭምር ነው ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ከነበረው እንዲሁ ደግሞ አሁን ላይ ከባርሴሎና አቋሙ ጋር በተያያዘ ሌሎችንም ጉዳዮች በስፋት እያጋረ የሚገኝ ነው። ገና ምርጡ ብቃቴ ላይም አልደረስኩም ሲል ይናገራል ራሽፎርድ። እንግሊዛዊው የፊት መስመር ተጫዋች ማርከስ ራሽፎርድ ባርሴሎና መቀላቀሉ ራሱን እንዲያድስ እንደረዳውን የተናገረው ጥሩ ቦታ ላይ ነኝ፣ ነገር ግን አሁንም ሙሉ አቅሜ ላይ ግን አልደረስኩም ያለው ራሽፎርድ ባርሴሎናን መቀላቀሌ አድሶኛል። ሁሉንም ነገር መርሳት አስፈልጎኝም ነበር ሲል ነው የተናገረው። አሁን ላይ የባርሴሎና ከፍተኛ ግባግቢና ብዙ ያመቻቸው ተጫዋች መሆን ያላስገረመኝም፣ ወደ ጥሩ ነገር ገና እየቀረብኩኝ ነው ሲል ራሽፈርድ ይናገራል። ወደ ባርሴሎና ካመራሁኝ በኋላ እንግሊዝ ምርጡን የራሽፎርድ ብቃት ታገኛለች ሲየም ነው ማርከስ ራሽፎርድ ሀሳቡን እየተናገረ የሚገኘው። የአርሰናልን ጉዳዮች ደግሞ ወደ እናንተ እናደርስ፣ ውድ ቤተሰቦቻችን። ጋብርኤል ማርቲኔሊ ይናገራል። አርሰናል ለቶፕ ፎር ብቻ የሚታገል ቡድን አይደለም ሲል ነው የተናገረው። ለዋንጫው የሚፋለም ቡድን እንጂ ፕሪምየር ሊጉንና ቻምፒየንስ ሊግን ማሸነፍ ለደጋፊው የሚገባው ነው ሲልም ጭምር ይናገራል። አርቴታ ሁልጊዜም ለእኔ በጣም ጥሩ ነበር። ባለፈው የውድድር ዓመት ብዙም ጥሩ ሳልጫወት እንኳን ወደ እርሱ ቢሮ ሄጄ እድል እንዲሰጠኝ ስጠይቀው፣ እሺ በርታ እንጂ ችግር የለውም ቦታ ይሰጥሃል ተብሎ ነው ብሎ ነበር የሚመልሰኝ ሲል ይናገራል። ያልኩት እንዲህ ብቻ ነው። ሁሉንም ጨዋታዎች መጫወት ብቻ ነው የምፈልገው፣ ታውቃለ በውድድር አመቱ ብዙ ጨዋታዎች እንደነበሩም ተረድቻለሁ ሲል ይናገራል። ይህንን እድል ታዲያ ሳገኝ በጣም ደስተኛ ነበርኩኝ። የተሰጠኝን እምነትም ሳልሰስት ለመስጠትም እየጣርኩኝ ነው። ይህንን ክለብም በእውነት ወዶ ያለሁ ሲልም ጭምር ነው የተናገረው። አርቴታ ስለ ማርቲን ኦዴጋርድ ሀሳቡን ሰጥቷል። ሳምንታት ይርቀናል፣ የሚመለስበት የተወሰነ ቀንም የለም። ከጥቂት ሳምንታት በኋላ ይመለሳል ብዬ አስባለሁ አርቴታ አክሎም ዙቤ ሜንዲ ለፉላሙ ጨዋታ ዝግጁ ነው ሲልም ጭምር ተናግሯል። ስለ ሃቨርትስም እንዲሁ ሀሳቡን ሲሰጥ በማገገም ሂደት ውስጥ ሆኖ ገና ብዙ የሚቀረው ነገር አለ። እሱ በእርግጥም እየሰራ ነው፣ ነገር ግን መጠበቅና ማየት ይኖርብናል። እሱ እያንዳንዱን የጊዜ መስመር ማለፍ ያስፈልገዋል። በቅርቡ እንደሚመለስ እርግጠኛ ነኝ፣ ነገር ግን እሱን መጠበቅና ተመልሶ ሲመጣ ደግሞ ለረጅም ጊዜ ተመልሶ እንደሚመጣ ማረጋገጥ ይኖር ብናል ሲልም ጭምር ነው የተናገረው። ኦዴጋርድን በተመለከተ ሲናገር ጉልበቱ ላይ ምን እንደሚሰማው ማወቅ አለብን ተጨማሪ ምርመራዎችም የሚያስፈልጉት አለ። ስለዚህ ምላሽ ለመስጠት ገና ነው ሲልም ጭምር ነው አርቴታ ሐሳቡን የሰጠው። ሂንካፒ ወደ ልምምር ተመልሷል ሲልም አርቴታም ይናገራል። አርቴታ ሁሉንም ጨዋታዎች ባሸነፈ መርጣ አለው እኛ ማድረግ የምንችለው ቅዳሜ ጥሩ እንቅስቃሴን በማድረግ በማሸነፍ ነው። እናም አሁን ደግሞ ስለ መድረሻው ለማሰብም በጣም ገና ነው ሲል ጭምር ይናገራል። አሁን የምጨነቀው ስለምናሳየው እንቅስቃሴና አንዳንድ ጥሩ ልማዶችን እንዴት እንደምናቆይና ሌሎችን ማሻሻል እንደምንችል ነው ሲል ይናገራል። ኤምሬትስ ሊስተካከል በመሆኑ አንዳንድ ጨዋታዎችን በሌላ ስቴዲየም መደረጉ ተጽዕኖ አለው ወይ ስልም ጥያቄ ቀርቦለት ነበር። ምላሹን ሲናገር እንደዚህ አልወሰንም በፍጹም ለማለትም፣ ወይም ደግሞ ያንን ቃለ መጠቀም አልፈልግም። ወደፊት ምን እንደሚፈጠር አብረን እንመለከታለን። ነገር ግን በያዝነው የውድድር ዓመት የሚደረጉ የጨዋታ መርሃ ግብሮች የት እንዲደረግ ትፈልጋለ ብለ ከጠየቀኝ እባክህ ብዙ ጨዋታዎችን በሜዳችንና በለንደን መጫወትን እንፈልጋለን ብዬ እመልስልሃለሁ ሲል ነው ሚኬል አርቴታ የተናገረው። በቡድን ውስጥ ያለንን ተሳትፎ ማሳደግ አለብን። ይህም ደግሞ የትኛውም ተጫዋች በጨዋታው ላይ የሚያሳድረው ተጽዕኖ እንዲጨምር ያደርጋል ሲልም ጭምር ነው የተናገረው። የቡድን ውጤቶች እጅግ በጣም ወጥ የሆነ እንቅስቃሴና ወደ ታላቅ ደረጃ መሄድንና የአሸናፊነት መንፈስን በቡድን ውስጥ ማስቀጠል ይኖርብናል ሲልም ተናግሯል። አርቴታ የቡድኑ ጥልቀት የኦዴጋርድ ጉዳት የሚያስከትለውን ክፍተትም እንደሚቀንስ ሲጠየቅ አዎ ብዬ መለስኩኝ ማለት ማርቲን ለኛ ቁልፍ ተጫዋች አይደለም ብዬ እንደምናገር ነው የሚታሰበው። እሱ በጣም አስፈላጊ ተጫዋች ነው። እናም የሌሎች ተጫዋቾች መኖር የእሱን ማጣት ሊያደበዝዝ አይችልም። በእርግጥም ከውድድር ዓመቱ መጀመሪያ ጀምሮ እሱን ለረጅም ጊዜ ለመጠቀም እድሉን አላገኘንም። ነገር ግን ጥሩ እንቅስቃሴ እያደረጉ ያሉ ጥሩ ችሎታ ያላቸው ተጫዋቾች መኖራቸው ግን ሁኔታውን ተመጣጣኝ ያደርግልኛል ብዬ መናገር እችላለሁ። ነገር ግን በሜዳ ላይ በምናሳየው እንቅስቃሴ ጥራትና በጨዋታችን ላይ ትልቅ ለውጥንም ስለሚያመጣም እሱን መልሰን ማግኘት እንፈልጋለን ሲልም ጭምር ነው የተናገረው። ስለ ኪንካፒ በተመለከተ ከሻቪ አሎንዞ ጋር ስለመነጋገሩም ተጠይቆ አዎ አናግሬው ነበር፣ እሱ በደንብ የማውቀውና ብዙም የማምነው ሰው ነው እንግዲህ አለኝ። እርሱም ደግሞ በጣም የሚያመሰግነው ተጫዋች መሆኑንና በራሴ የሚያየሁት ሁሉ እውነት እንደሆነም ማረጋግጦልኛል ሲል ነው አርቴታ የተናገረው። አርቴታ ስለ ማርቲኔሊም ተጠይቆ ነበር ሁሉም ሰው እንዲያደርግ ሲጠብቁት የነበረውን ጥሩ እንቅስቃሴ እያሳየ ነው። በውጤት ላይ ተጽዕኖ ለመፍጠር የሚያስፈልገውን ደቂቃዎች እያገኘ ነው። የስልጠና መንገድ በሜዳ ላይ እና ከሜዳ ውጭ በሚደረጉ ጨዋታዎች ላይም ጎል በማስቆጠርና ጥሩ እንቅስቃሴ እያሳየ በማየቴም በጣም ተደስቼበታለሁ ሲል ጭምር ይናገራል። ሊጉ አንድን ክለብ ለረጅም ጊዜ በማሰልጠን አስረኛ ደረጃ ላይ ተቀምጠሃልና ምን ትላል ተብሎም ተጠይቆ ነበር። አው ይህ ክለብ ለአመታት በማሰልጠን የኩራት ይሰማኛል። የአርሰን ቬንገርን ሪከርድ ለመስበር ቀሪ 16 አመታት ይቀሩኛል ሲልም ጭምር ነው ሚኬል አርቴታ ሀሳቡን የተናገረው። የቼልሲን ጉዳዮች እናንሳ። እኔ ዘጠኝ ቁጥር ነኝ ይላል ታይሪክ ጆርጅ። እኔ ዘጠኝ ቁጥር ሆኜ መጫወት አያሳስበኝም። ሜዳ ላይ መግባት ብቻ ነው የምፈልገው። ስለዚህም ማጥቂም ሆነ ሙሉ ፉልባክ በሆን ወደ ሜዳ በመኖሪ ብቻ ደስተኛ ሆናለሁ። እኔ ክርኤቲቭ ወይም ፈጣሪ ተጫዋች ነኝ፣ በቦክስ ውስጥም ኳስን መምታት እወዳለው ሲል ጭምር ነው የተናገረው። የቀድሞ የዩናይትድ ስካውት ሚኪ ብራውን በጆርጅ ላይም ሲናገር በጥር የዝውውር መስኮት ለታይሪክ ጆርጅ አሪፍ ዋጋ ከቀረበላቸው ቼልሲ ሱን ለመሸጥም ዝግጁ ይሆናሉ ብዬ አስባለሁ። በክረምቱ ጆርጅን ሲፈልጉ የነበሩት ክለቦች በጥር ሱን ለማግኘት ፍላጎታቸውን የሚያድሱ ይመስለኛል ሲልም ጭምር ነው የተናገረው። የብራዚሉ ሌጀንድ ዚኮም ይናገራል። ኤስቴቫው ዊሊያን በጣም ጥሩ ተጫዋች ነው ከያማል ጋርም ብዙ የሚመሳሰሉ ባህርያቶች ያሉት በእግር ኳስ ችሎታ አለው በጣም ጠንካራ ነው እናም ጥሩ ተጫዋችም መሆን እንዲሁም ደግሞ ለቸልሲ ብዙ አሪፍ ነገሮችን ማድረግ የሚችል ተጫዋች ይመስለኛል ሲልም ጭምር ነው የብራዚሉ ሌጀንድ ዚኮ ሀሳቡን እየሰጠ የሚገኘው። ቸልሲ ተጫዋቾቹ ለምን ያክል ጊዜ ከሜዳ ይርቃሉ የሚሉትን ጉዳዮች እንመልከት። እንግሊዛዊው ተጫዋች ኮል ፓልመር ለተጨማሪ ስድስት ሳምንታት ከሜዳ እንደሚርቅ አሰልጣኝ ኤንዞ ማሬስካ አረጋግጠዋል። ይህንን ተከትሎ ፓልመር ቼልሲ ከባርሴሎና የሚያደርገው የቻምፒየንስ ሊግ ጨዋታም ያመልጠዋል ተብሎ ነው የሚጠበቀው። ባዲያ ሼል በበኩሉ በጡንቻ ጉዳት ምክንያት እስከ ታህሳስ ወር ከሜዳ እንደሚርቅ አሰልጣኙ ይፋ አድርገዋል። በሌላ በኩል ሪስ ጄምስ ያጋጠመው መጠነኛ ጉዳትም እንደሆነና ለቀጣይ ጨዋታ ዝግጁ መሆኑንም የተናገሩት ኤንዞ ፈርናንዴስ፣ ሞይስ ካይሴዶ፣ ፔድሮ እንግዲህ ልምምድ አልሰሩም። ዛሬ እንግዲህ የሚሰሩ ከሆነ እንመለከታለን ሲሉ ነው ማሬስካ ሀሳቦቻቸውን የሰጡት በተያያዘ የሲቲንም ጉዳዮች በዚሁ እናንሳም። እንዲሁ ወንደር ላይ ይናገራል፤ እያንዳንዱ ተጫዋች በአውሮፓ ከፍተኛ ደረጃ የመጫወት ህልም አለው። እኔ እንደ ማንቸስተር ሲቲ ላለ ክለብ የመጫወት ህልም አለኝ። ለእኔ የዓለማችን ምርጡ ክለብ ማንቸስተር ሲቲ ነው። ነገር ግን ነገሮች በተፈጥሮ እንደሚሆኑ አምናለሁ። ከዚያ በፊት እዚህ ባህያ መጫወት፣ ሻምፒየን ማድረግ፣ ሌጀንድ መሆን፣ ከዚያም የአውሮፓ መንገዴን ማስተካከል እፈልጋለሁ ማን ያውቃል? ምናልባት ዋንጫዎችን አሸንፌ በማንቸስተር ሲቲም ሌጀንድ መሆን ይችላለሁ ሲልም ጭምር ነው የተናገረው። የተጫዋች ክሪስቲያኖ ሮናልዶ ወደ ሜክሲኮ ያቀናል ተብሏል። ቀጣዩ የዓለም ዋንጫ በጣምራ በምታዘጋጀው ሜክሲኮ መጋቢት ላይ ከፖርቱጋል ጋር የወዳጅነት ጨዋታ ለማድረግ ቀነ ቀጠሮ ይዛለች። በጨዋታው ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ እንደሚገኝ የሜክሲኮ እግር ኳስ ፌዴሬሽን ፕሬዝዳንት ይፋ አድርገባል። ይህንን ተከትሎ ሮናልዶ በርካታ የሪያል ማድሪድ ደጋፊዎችና የሱን አድናቂዎች ባሉበት ሜክሲኮ ለመጀመሪያ ጊዜ ይጫወታል። በጨዋታው ለዓለም ዋንጫው ትልቅ እድሳት የተደረገለት ታሪካዊ ስቴዲየም የሆነው ኢስታዲዮ አስቴካ መልሶ ለአገልግሎትም ክፍት ይሆናል ተብሎ ይጠበቃል። ስቴዲየሙ ከዚህ በፊት ሁለት የዓለም ዋንጫ ፍጻሜ ጨዋታዎችን በማስተናገድም ታሪካዊ ነው። በቀጣይ የመክፈቻው ጨዋታን የሚያስተናግደው ኢስታዲዮ አስቴካም ሶስት የተለያዩ ዓለም ዋንጫዎችን ያዘጋጀ በታሪክ የመጀመሪያው ስቴዲየምም ይሆናል ተብሎ እንደሚጠበቅ ነው መረጃዎቹ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፎአር ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን ደግሞ በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ